ዘንድሮ በእንግሊዝ ፕሪሚየር ሊግ ይሆናል ተብሎ የተጠበቀውና አሁን በተግባር እየሆነ ያለው ነገር ፍጹም የተለያየ ነው። ክረምቱ ላይ ክለቦች ራሳቸውን ለማጠናከር የወሰዱትን ጠንካራ እርምጃና የዝውውር ውሳኔ ተከትሎ በክለቦቹ መካከል እጅግ በጣም ጠንካራ ፉክክር፣ ጠንካራ መተናነቅ ይኖራል ተብሎ ተገምቶ ነበር። ነገር ግን እንደተገመተው አልሆነም። ምክንያቱም ዋና ዋናዎቹ የፕሪሚየር ሊጉን ዋንጫ የማሸነፍ ግምት የተሰጣቸው ክለ ሰዎች ኮንሲስተንሲ ወይም ወጥ የሆነ አቋምንና ውጤታማነትን ማሳየት ስለተቸገሩ ነው። በሌላ በኩል አርሰናል ወይም መድፈኞቹ በዘንድሮ የውድድር ዓመት በብዙ መንገድ ከሌሎቹ ዋነኛ ተፎካካሪዎቻቸው ይልቅ ወጥ አቋምን እያሳዩ እዚህ ደርሰዋል። አሁን በውድድር ዓመቱ ዘጠኝ ዘጠኝ ጨዋታዎች ተደርገዋል። ለመሆኑ የዘንድሮን የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት ክለቦች ስንት ነጥብ ይበቃቸዋል የሚለውን ኦፕታ ኮምፒውተር በሚገርም ሁኔታ አስልቶታል። ክለቦቹ የሚገኙበትን ወቅታዊ እውነት መነሻ በማድረግ የተሰላውንና የአንድ የውድድር ዓመት አሸናፊ ለመሆን ዘንድሮ የሚያስፈልገው የነጥብ ብዛት ለምን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 የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት በአርሰናል፣ በሊቨርፑል፣ በማንቸስተር ሲቲ እንደዚሁም የዓለም ሻምፒዮን በሆነው በቼልሲ መካከል በጣም ብርቱ ፉክክር፣ ጠንካራ ትንቅንቅ እናያለን የዓለም ግምት ነበር። ነገር ግን እንደተገመተው አልሆነም። ምክንያቱም ቼልሲም ውጤታማነቱን ዘላቂ ማድረግ ስላልቻለ፣ ማንቸስተር ሲቲ እየበረታ ደግሞ መልሶ እያቃተው ስለታየ፣ ሊቨርፑል ደግሞ ፍጹም ከተጠበቀው በታች ስለዋለ በነ እዚህ ክለቦች መካከል እስካሁን ድረስ ጠንካራ የዋንጫ ተፎካካሪ የመሆንን ጉዳይ እያየን እያስተዋልን አይደለም። ስለዚህ ከዚህ በኋላስ ከዚህ በኋላ እነዚህ ክለቦች የሚስተካከሉ ከሆነ ከዚህ በኋላ አርሰናል በድንገት የብቃት መውረድ የሚያጋጥመው ከሆነ በክለቦቹ መካከል ጠንካራ ፉክክር ወደ ማየት ልንመለስ እንችላለን ነገር ግን አሁን የደረጃ ሰንጠረዥን በአንደኝነት በአራት ነጥብ ልዩነት እየመራ ያለው አርሰናል በዘንድሮ የውድድር ዓመት ዋንጫውን ለማንሳት አምስት እና ከዛ በላይ ነጥብ ይበቃዋል የሚል አስተያየት በቀድሞ እግር ኳስ ተጫዋቾች እየተሰጠ ይገኛል። አስቀድመን እነዚህ የቀድሞ እግር ኳስ ተጫዋቾች በተለይ ነ ጋሪ ኔቪል ይሄንን ሀሳብ ለምን ሰጡ ከ85 ነጥብ በላይ አያስፈልግም፣ 85፣ 86 አካባቢ ነጥብን መሰብሰብ የቻለ ቡድን የዘንድሮን የውድድር አመት በበላይነት ሊያጠናቅቅ ይችላል የሚል ሀሳብ የሰነዘሩበትን ምክንያት እናያለን። ከሁሉም አስቀድመን ግን በኦፕታ ሱፐር ኮምፒውተር ዛሬ ይፋ በተደረገ ያደረገ ግምት የአርሰናል የዘንድሮ የውድድር ዓመትን ዋንጫ የማሸነፍ ግምት በመቶኛ 66 ፐርሰንት ላይ ደርሷል። ይሄ ለአርሰናል ፍጹም የሆነ ፌቨራይት ወይም ደግሞ ዋንጫውን የማሸነፍ የተለየ አቅም ላይ መገኘትን እንደ መመስከር ተደርጎ ይቆጠራል። ለዚህ ሱፐር ኮምፒውተሩ ያስቀመጣቸው ሁለት ምክንያቶች አሉ። አንደኛው ምክንያት የአርሰናል የራሱ ጥንካሬ የአርሰናል የራሱ ውጤታማነት ነው። ሁለተኛው ምክንያት ግን የሱ ዋነኛ ተፎካካሪ ይሆናሉ ተብለው የሚነገርላቸው ክለቦች ሊቨርፑል፣ ማንቸስተር ሲቲ በተለይ ኮንሲስተንሲ ማጣታቸው ነው ይላል። ስለዚህ ኮንሲስተንሲ ማጣታቸውና ይሆናሉ ብለን የጠበቅናቸውን ነገር መሆን አለመቻላቸው ለአርሰናል በጣም ምቹ ሁኔታን ፈጥሮለታል። ስለዚህ በራሱ ጥንካሬ ሲደመር በእነሱ መዳከም የአርሰናል ዋንጫውን የማሸነፍ እድል ዛሬ ላይ ስልሳ ስድስት በመቶ ደርሷል። የሊቨርፑል አሽቆልቁሏል፣ በጣም ነው የቀነሰው። የማንቸስተር ሲቲም እንደዛው። ታዲያ አርሰናልን በምናነሳበት ሰዓት ላይ የአርሰናል እውነቶች እንደዚህ ባለው መንገድ ሊቀመጡ የሚችሉ ናቸው። በሁሉም የውድድር አይነቶች አርሰናል ባለፉት ስምንት ጨዋታዎች በስምንቱም የድል ውጤትን ነው ያስመዘገበው። በመሀል አቻም የለም፣ በመሀል ምንም አይነት የሽንፈት ውጤትም አልተመዘገበ በበትም እንዲሁም ይባስ ብሎ ባለፉት ስድስት ጨዋታዎች ስድስቱንም ሲያሸንፍ አንድም ጎል እንኳን አልተቆጠረበትም። ስለዚህ የአርሰናልን አጠቃላይ ጥንካሬ የሚያሳየው እንዲህ ያለው መረጃ ከሊቨርፑል እውነት፣ ከማንቸስተር ሲቲ ሀቅ ጋር አብሮ የሚሄድ አይደለም። በእነዚህ ክለቦች መካከል ከፍተኛ የሚባለው መራራቅ የመጣውም በዚህ ዋነኛ ምክንያት ነው። አርሰናል ከመስከረሙ የኢንተርናሽናል ብሬክ በኋላ በ ፕሪሚየር ሊጉ ሁለት ጎሎች ብቻ ናቸው የተቆጠሩበት። ይሄ ብቻ አይደለም የሚያስደንቀው ወይም የሚያስገርመው። በዘንድሮ የውድድር ዓመት በአጠቃላይ አርሰናል ላይ ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር የቻለው የማንቸስተር ሲቲ ኤርሊንግ ብራውት ሃላንድ ብቻ ነው። ሌሎቹ ሌላ መንገድን መከተል ነበረባቸው። ለምሳሌ ዶሚኒክ ሶቦስላይ አርሰናል ላይ ከቅጣት ምት ነው ጎል ያስቆጠረው። እንደዚህ ባሉት አጋጣሚዎች ካልሆነ የአርሰናልን የመከላከል ክፍተት ፈልጎ ወይም አርሰናልን አስከፍቶ ጎል ማስቆ እስካሁን አርሰናልን ለገጠሙት የቻምፒዮንስ ሊግ የፕሪሚየር ሊግ እና የካራባው ካፕ ተጋጣሚዎች አስቸጋሪ ሆኖባቸዋል። ስለዚህ አርሰናል እንዲህ ያለውን ጉብዝና እንዲህ ያለውን ጥንካሬ ይዞ የሚቀጥል ከሆነ የፕሪሚየር ሊጉን ዋንጫ ማሸነፍ ብቻ ሳይሆን አዳዲስ ሪከርዶችንም የማስመዝገብ እድሉ እጅግ በጣም ከፍተኛ ይሆናል። በተለይ የመከላከል ጥንካሬው በተለየ መንገድ ስለሚነሳ በ2004/2005 15 ጎል ብቻ የገባበት ቼልሲ ሪከርዱ ዘንድሮ በአርሰናል ሊወሰድበት ይችላል ይላሉ። አሁን ላይ ሲሰራ አርሰናል በዘንድሮ የውድድር አመት በዚሁ ጥንካሬ ተጨማሪው የሚቀጥል ከሆነ የውድድር አመቱ መጨረሻ ላይ ከ38ኛው ጨዋታ በኋላ አርሰናል የገቡበት ጎሎች ብዛት አስራ ሶስት ብቻ ይሆናሉ። ይሄም ደግሞ በፕሪሚየር ሊጉ ታሪክ ታይቶ የማይታወቅ ለመጀመሪያ ጊዜ በጣም ትንሽ የጎል መጠንን ያስተናገደ ክለብ ያስ ብለዋል፣ አዲስ ባለሪከርድም ይሆናል። ስለዚህ እነዚህ አይነት ነገሮች የአርሰናል ጥንካሬዎች ናቸው፣ የጉብዝናው መገለጫዎች ናቸው። ታዲያ እዚህ ላይ የነ ሊቨርፑል የነ ማንቸስተር ሲቲ የነ የቼልሲ መቸገርና እንደተጠበቁት መሆን አለመቻል፣ በተለይ ከኮንሲስተንሲ ጋራ የተያዘው ነገር ላርሰናል ነገሮችን አቅልሎለታል፣ ወይም የበለጠ እንዲመቸው አድርጎታል። ለምሳሌ ዋነኛ የዋንጫ ተፎካካሪዎቹ ይሆናሉ የተባሉት ሊቨርፑልንና ማንቸስተር ሲቲን ብንወስድ፣ ሁለቱ በጋራ በዘንድሮ የውድድር ዓመት በፕሪሚየር ሊጉ የተሸነፉት የጨዋታ ብዛት ሰባት ደርሷል። ባለፈው የውድድር አመት እነዚህ ሁለት ክለቦች በድምሩ የተሸነፉትን የጨዋታ ብዛት ከዘንድ የሽንፈታቸው መጠን ጋር ብናነጻጽረው ከግማሽ በላይ የሚሆነውን ዘንድሮ ኦልሬዲ ተሸንፎታል። ያ ማለት ባለፈው የውድድር አመት ሰላሳ ስምንት ጨዋታ ተጫውተው ማንቸስተር ሲቲ የተሸነፈው ሲደመር ሊቨርፑል የተሸነፈው እኩል ይሆናል ብለን የምናመጣው ቁጥር ዘንድሮ ሁለቱ በጋራ ሰባት ሽንፈት ላይ ከደረሱ ከግማሽ በላይ አምና በሙሉ የውድድር አመት ከተሸነፉት ከግማሽ በላይ የሚሆነውን ዘንድሮ ከዘጠኝ ጨዋታ በኋላ ተሸንፈውታል ማለት ነው። ይሄ በጣም የከፋ እና ማንም ቢሆን የማይፈልገው አይነት መዳከምና መቀዛቀዝ ነው እየመጣ ያለው በማንቸስተር ሲቲና በሊቨርፑል ላይ ነው። ስለዚህ ይሄንን ከግምት ውስጥ ያስገቡና እንደነ ጂሚካር ሀገር ያሉ ሰዎች እንደነ ጋሪ ነቪል ያሉ ሰዎች ይሄ አመት የአርሰናል አመት ነው ብለው ይናገራሉ። ይሄንን ሲያነሱ ታዲያ አርሰናል ባለፈው የውድድር አመት ወይም ካቻምና ከነበረው ጥንካሬና የዘንድሮውን ብናነጻጽረው ያን ያህል በራሱ ጥንካሬ ላይ ብዙ ነገሮችን ጨምሯል ብለን ለማመን እንቸገራለን። እንደዛ አልወስደውም፣ እንደዛ አንረዳውም። ነገር ግን አርሰናል ቢያንስ በዘንድሮ የውድድር ዓመት በማሸነፍ ኮንሲስተንት ነው በመከላከል አቅም ኮንሲስተንት ነው። በእያንዳንዱ ጨዋታ በአርሰናል ተጫዋቾች ተግባራዊ የሚደረገው የመከላከል አቅም የሚያስገርምና ከሌሎቹ ክለቦች ተለይቶ በደረጃ ሰንጠረዡ አናት ላይ እንዲቀመጥ የረዳው ነው ብለው ይህንን ይመሰክራሉ። ለዚህም ነው ይህ የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳበት የውድድር ዓመት የመሆን እድሉ እጅግ እጅግ በጣም ሰፊ ነው የሚሉት ግን ደግሞ ያሉና የአርሰናል የዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ በማንሳት ሐሳብ ፍላጎት እውን ከሀያ አንድ ዓመት በኋላ ተግባራዊ እንዲሆን ዘጠና ነጥብ መቶ ነጥብ ምናምን አያስፈልገውም። ምክንያቱም እነ ቼልሲ፣ እነ ማንቸስተር ሲቲ፣ እነ ሊቨርፑል እና እነ ማንቸስተር ዩናይትድ የሚጠበቅባቸውን ነገር ከዚህ አንጻር እያደረጉ አይደለም። የሚታገለው የለም እስካሁን ድረስ ቢያንስ የሚታገለው በሌለበት ዘጠና ነጥብ ምን ያደርግለታል? የሚታገለው በሌለበት መቶ ነጥብ ለማስመዝገብ ምንም የሚገደድበት አይነት ምክንያት የለም። ስለዚህ ሰማንያዎቹ አካባቢ የሚመዘገብ የነጥብ ብዛት የዘንድሮን የውድድር አመት ዋንጫ በማንሳት ለማጠናቀቅ በጣም በቂ ነው ይላሉ። ይሄ የተጫዋቾቹ ሀሳብ ነው። አሁን ጥያቄ የሚሆነው ይሄ የተጫዋቾቹ ሀሳብ ትክክል ነው ወይ? በስሌት ሊረጋገጥ የሚችል በስሌት ሊደገፍ ወይም ደግሞ ልንቃወመው የምንችል ነው ወይ የሚለውን ነገር እናንሳ። አሁን ይህንን በምናነሳበት ሰዓት ላይ እንዲህ ያሉትን ስሌቶች በማስላት የተሻለ ታሪክ ያለው የተሻለ ሪከርድ ያለው ኦፕታ ነው። የኦፕታ ሱፐር ኮምፒውተር በነገራችን ላይ ባለፉት ጊዜያቶች የውድድር ዓመቱን የመጨረሻ የደረጃ ሰንጠረዥ ሲገምት እየተሳካለት ነው እየሆነለት ነው። ዘንድሮም አርሰናል የፕሪሚየር ሊጉን ዋንጫ ያነሳል ብሎ ዛሬ መረጃውን ይፋ አድርጓል። ግን በኦፕታ ሱፐር ኮምፒውተር ፕሪዲክሽን መሰረት ቅድመ ግምት ወይም የውድድር ዓመቱ መጨረሻ ላይ ዋንጫን ለማሸነፍ አርሰናል በዚሁ የሚቀጥል ከሆነ ሊቨርፑል በዚሁ የሚቀጥል ከሆነ ማንቸስተር ሲቲም እንዲሁ ሆኖ የሚዘልቅ ከሆነ አርሰናል አደለም ሰማንያ ነጥብ፣ ሰባዎቹ አካባቢ የሚያስፈልገው ነጥብ ብዛት ሊሆን ይችላል። በሰባዎቹ ነጥብ የፕሪሚየር ሊጉን ዋንጫ ማሸነፉን ሊያረጋግጥ ይችላል ይላል ሱፐር ኮምፒውተሩ። ይህንን ነው የሚለው ይሄ ማለት የቀድሞ ተጫዋቾቹ ካሉትም የበለጠ ያሳንሰዋል ማለት ነው። ይሄ ከሆነ ደግሞ በሰባ ነጥብ የፕሪሚየር ሊጉን ዋንጫ እውነት ማሸነፍ የሚቻል ከሆነ ከዚህ በፊት የእንግሊዝ ፕሪሚየር ሊግን የውድድር አመት በዝቅተኛ ነጥብ ዋንጫ በማንሳት የሚታወቀው ማንቸስተር ዩናይትድ ነው። እንደ ኢሮፓያን አቆጣጠር በ1996/97 የውድድር ዓመት ላይ ማንቸስተር ዩናይትድ በሰባ አምስት ነጥብ የፕሪሚየር ሊጉ ሻምፒዮን ሆኖ ነበር። እስካሁንም ድረስ በፕሪሚየር ሊጉ ታሪክ እጅግ ዝቅተኛ በሆነ ነጥብ የፕሪሚየር ሊጉን ዋንጫ ያነሳው ዩናይትድ በዛ የውድድረ ዓመት ነው። ስለዚህ አርሰናልም ዘንድሮ በሰባ አካባቢ ነጥብ የፕሪሚየር ሊጉን ዋንጫ ሊያነሳ ይችላል። የዚህ ዋነኛ ምክንያትና ሰበብ ማንቸስተር ሲቲ፣ ሊቨርፑል፣ አርሰናልን የመ ወገት አቅማቸው ደካማ ነው በሚለው መሰረት ነው። ለማንኛውም ግን የተለያዩ ነገሮች ከግምት ውስጥ ገብተው የሚያስገርም ምናልባትም የሚያስደስት ስሌትን አስልተዋል። በባለሙያዎች የተሰጠውን ትንታኔ እንንገራችሁ። ምናልባት አርሰናል በዚህ የኦፕታ ግምት መሰረት 80 ነጥብ የሚሰበስብ ከሆነ ምናልባትም የ11 ነጥብ ልዩነት ኖሮት የፕሪሚየር ሊጉን ዋንጫ ሊያሸንፍ ይችላል ነው አርሰናል በዚሁ የሚቀጥል ከሆነ ቀሎት ዘና ብሎ ሰማንያ ነጥብ ላይ ይደርሳል። ግን ማንቸስተር ሲቲን በዚሁ የሚቀጥል ከሆነ፣ ሊቨርፑልም በዚሁ የሚቀጥል ከሆነ በአርሰናል እና እሱን ተከትሎት ሁለተኛ በሚሆነው ክለብ ወይ ማንቸስተር ሲቲ ወይም ደግሞ ሊቨርፑል መካከል የ11 ነጥብ ልዩነት ሊፈጠር ይችላል ይላል ትክክለኛው ስሌት። ስለዚህ እነዚህ ክለቦች በ11 ነጥብ ልዩነት ጨዋታቸውን የሚጨርሱ ከሆነ አርሰናል የውድድር ዓመቱ ሊጠናቀቅ ሶስት ጨዋታ ሲቀረው የፕሪሚየር ሊጉን ዋንጫ ማሸነፉን ያረጋግጣል ማለት ነው። እንደውም ምን ብለው ይሄዳሉ ፋንታሲ ነገር ሲፈጥሩ የውድድር ዓመቱ የመጨረሻው ሶስተኛው ጨዋታ የሚሆነው በአርሰናልና በዌስትሃም መካከል ነው። በዌስትሃም ሜዳ ነው ጨዋታው የሚደረገው። ስለዚህ አሁን በሚሰላው ስሌት መሰረት ሶስት ጨዋታ ሲቀር አርሰናል ሻምፒዮን መሆኑን የሚያረጋግጥ ከሆነ ያንን የሚያረጋግጠው ዴክላን ራይስ በቀድሞ ክለቡ በዌስትሃም ሜዳ በቀድሞ ደጋፊዎቹ ፊት ይሆንና ለዴክላን ራይስ የተለየ አጋጣሚ ሊሆንለት ይችላል የሚል ነገርን ያነሳሉ። ግን እነዚህ ሁሉ ምናባዊ ስሌቶች ናቸው። እነዚህ ምናባዊ ስሌቶች ውስጥ እንወጣና በእግር ኳስ የሚሆነው ነገር አይታወቅም። በእግር ኳስ ውስጥ ሊቨርፑል አምስት ጨዋታ አሸንፎ እንደጀመረ በኋላ ደግሞ አራት ጨዋታ እንደተሸነፈው አርሰናልም በድንገት ወቅታዊ ብቃቱ ድሮፕ ሊያደርግ ይችላል። እንዲህ ያለ ነገር ቢያጋጥምስ የሚል በእግር ኳስ የሚሆነው አይታወቅም ወደሚለው ሀሳብ ስንመጣ አንዳንድ ነገሮችን እናስተካከል። ቢያንስ የነ ሊቨርፑልን መሻሻል ተስፋ እናድርግ፣ የማንቸስተር ሲቲን መሻሻል ተስፋ እናድርግ። ግን ማንቸስተር ሲቲ ቢሻሻል ቢሻሻል አራት የተከታታይ የውድድር ዓመትን ዋንጫ ወዳነሳበት ብቃት ነው ሊመጣ የሚችለው። እነዚህን አራት የፕሪሚየር ሊግ ዋንጫዎች በተከታታይ ሲያሸንፍ ማንቸስተር ሲቲ በአማካይ በአንድ ጨዋታ ስንት ነጥብ ነበር ያገኘ ነበረው? አቨሬጅ ፖይንት ፐር ጌም የሚለውን ማለት ነው። ሊቨርፑል ባለፈው የውድድር ዓመት በጣም ድንቅ የውድድር ዓመትን ነው ያሳለፈው። በዛ ድንቅ የውድድር ዓመትን ባሳለፈበት ያለፈው የውድድር ዓመት ሊቨርፑል በአማካይ በአንድ ጨዋታ ስንት ነጥብ ያገኝ ነበር? ይሄ ነዋ የነሱ የጉብዝና ጊዜያቸው እነሱ ምርጥ ነበሩ የሚባሉበት ጊዜ ያ ነው። ስለዚህ ያንን ምርጥ የነበሩበትን ጊዜ እንስጣቸው ብንልና አቨሬጅ ፖይንት ፐር ጌም የሚያገኙትን ነገር ከዚህ በኋላ በቀሩት 29 29 ጨዋታዎች የሚያስመዘግቡ ቢሆን ማንቸስተር ሲቲ እና ሊቨርፑል ሊደርሱ የሚችሉት ማክሲመም 85 ነጥብ ይሆናል። 85 ነጥብ ከደረሱ ምን ማለት ነው የሚሆነው? ይሄ ማለት ለማንቸስተር ሲቲ መሻሻልን ወደ ጉብዝናው ዘመን፣ ለሊቨርፑልም መሻሻልን ድንቅ የውድድር ዓመትን ወደ አሳለፈበት ዘመን እንውሰድ ካልን አርሰናልም ደግሞ አሁን የያዘውን ነገር ይዞ የሚቀጥል ከሆነ አርሰናል አሁንም ወደ 93 ነጥብ ሰብስቦ ነው የሚጨርሰው። አርሰናል አይዋዥቅም፣ ሊቨርፑል ደግሞ ይሻሻላል፣ ማንቸስተር ሲቲም ይሻሻላል። ስለዚህ የሚሆነው 85 85 ነጥብ ይሆናሉ፣ ሊቨርፑል እና ማንቸስተር ሲቲ። አርሰናል 93 ነጥብ ሊደርስ ይችላል ነው። ይሄም ለአርሰናል የሚመች ነው የሚሆነው። ወደዚህም ብናገላብጠው፣ ብናጎብዛቸው፣ በሀሳብ ወደዛም ብናገላብጠው፣ በዚሁ ድክመታቸው የሚቀጥሉ ቢሆን ብንል፣ አርሰናል ያን ያህል ላይቸገር ይችላል ይላል ስሌቱ። እዚህ ጋር አንድ ነጥብ ያመጣሉ። እነሱ የሚያመጡት ነጥብ ምንድን ነው? በዘንድሮ የውድድር ዓመት አርሰናልን ከሌሎቹ ክለቦች በተለየ ለምን የተሻለ ግምት ሰጠነው ሲባል የአርሰናል ዲፌንሲቭ ሪከርድ ያስደነግጣል ነው የአርሰናል የመከላከል አቅም ከመከላከል አንጻር አርሰናል እያሳየ ያለው ጥንካሬና ጉብዝና የእውነት ለመናገር የሚያስደነግጥ ነው ይላሉ። በሁሉም የመከላከል መመዘኛ፣ የመከላከል ሪከርድ አርሰናል አንደኛ ነው። ለምሳሌ ጎል የገባበት ስንል ዜሮ ነጥብ ሶስት ሶስት ነው በአንድ ጨዋታ እየገባበት ያለው አርሰናል ላይ። እንደዚህ ያለ በጣም አነስተኛ ጎል ብቻ የሚቆጠርበት ሌላ የፕሪሚየር ሊግ ክለብ የለም። ስለዚህ አንደኛ ነው ትንሽ ጎል በማስተናገድ ሁለተኛው፣ የሚደረግበት የሙከራ ብዛት በጣም ዝቅተኛ ሙከራ የሚደረግበት የፕሪሚየር ሊጉ ክለብ አርሰናል ነው። እስካሁን ድረስ ዘጠኝ የፕሪሚየር ሊግ ጨዋታ ተጫውቶ ስምንት ሙከራ ብቻ ነው የተደረገበት። አንደኛ ነው። ኢላማቸውን የጠበቁ ሙከራዎችን በማስተናገድ አሁንም አርሰናል በጣም ትንሽ ኢላማቸውን የጠበቁ ሙከራዎች የሚደረጉበት ክለብ ነው። በአማካይ በአንድ ጨዋታ በፕሪሚየር ሊግ ሁለት ነጥብ አንድ ነው። ከዚህ ያነሰ ብቻ የግብ ሙከራ ኢላማውን የጠበቀ የሚደረግበት ሌላ ክለብ የለም አርሰናል ላይ ለተጋጣሚዎቹ ክለቦች የሚፈጥሩት ኤክስፔክትድ ጎልስ ወይም ኤክስጂ ዜሮ ነጥብ ዜሮ ሰባት አራት ነው። እንደዚህ ያለ ፍጹም አነስተኛ የሆነ ኤክስጂን ብቻ ኮንሲድ የሚያደርግ የሚያስተናግድ አርሰናል ነው። ይሄም አንደኛ ነው። ክሊንሺት፣ ሁላችንም በተደጋጋሚ እንዳልነው አንደኛ ነው። ከዘጠኝ ጨዋታ በስድስቱ ጎል አልተቆጠረበትምና ስለዚህ እንደዚህ እንደዚህ ያሉት ነገሮች በቃ ነገሮች ለአርሰናል እየተመቻቹ ነገሮች ለአርሰናል እየቀለሉ ለአርሰናል እየቀለለለት፣ ግን አሁን በምንጠቅሰው ጉብዝናና በዋናነት ይተናነቁታል ተብለው የሚጠበቁት ይሞግቱታል ምናልባትም ከሱ በላይ ቅድመ ግምት ተሰጥቷቸው የነበሩት ክለቦች እንደተጠበቁት አለመሆናቸው በተለይ ከኮንሲስተንሲ አንፃር በጣም ችግር ስለገጠማቸው ነው። አርሰናል አይንሸራተትም ወይ የሚል ጥያቄ ደግሞ ተነሳና ውይይቱ ቀጠለ። አርሰናል ሊንሸራተት ይችላል። ኦፍኮርስ ኤኒቲም እንደዚህ አይነት ነገር ሊያጋጥመው ስለሚችል፣ ግን አሁን እንደዚህ አይነት ፍንጭ እየሰጠ ግን አይደለም። የመንሸራተት የማቃት አይነት ምልክት አርሰናል ቤት እያየን አይደለም። ለምሳሌ ሊቨርፑል አምስት ጨዋታ ሲያሸንፍ አምስቱም ጨዋታዎች የተመዘገቡት የድል ውጤቶች የድል ስለሆኑ ብቻ ሊቨርፑል ያስፈራል አላልንም። ፍንጮች ነበሩ፣ ምልክቶች ነበሩ። ይሄ ቡድን በዚሁ ከሆነ የሚቀጥለው ይቸገራል ሄዶ ሄዶ የሆነ ቦታ ላይ ያቅተዋል። ነጥብ መጣል ይጀምራል፣ መሸነፍ ይጀምራል። ስለዚህ አርንስሎት እያሸነፉ መማር፣ እያሸነፉ መስተካከል ያለባቸው ብዙ ነገር አለ ብለን ስንናገር የነበረው ከዚህ ምክንያት በመነሳትም ጭምር ነው። አርሰናል ላይ እንደዚ አይነት ፍንጭ እያየን አይደለም። ነገር ግን የውድድር ዓመቱ እየገፋ እየገፋ ሲሄድ ጉዳቶች የሚመጡ ከሆነ በተለያዩ ምክንያቶች የተጫዋቾች ፎርም ድሮፕ ማድረግ ከጀመረ በተለየ መንገድ የአርሰናል ተጋጣሚዎች ጠንክረው ወይም የአርሰናል ሜተር ገብቷቸው አርሰናልን ነጥብ ማስጣል አርሰናልን ማሸነፍ የሚጀምሩ ከሆነ አርሰናል ነጥቦችን መጣል በነጥብ መጣሉ ምክንያት ደግሞ በእሱና በነ ሊቨርፑል፣ በእሱና በነ ማንቸስተር ሲቲ፣ በእሱና በነ ማንቸስተር ዩናይትድ መካከል ልዩነት ሊፈጠር ይችላል። ግን አሁን መርሳት የሌለብን ነገር አርሰናል የውድድር አመቱ የደረጃ ሰንጠረዥ አናት ላይ የተቀመጠው ቦካዮ ሳካ፣ ማርቲን ኦዴጋር፣ ኖኒ ማድዌኬ፣ ካይ ሃቨርስ የሚባሉት ወሳኝና በጣም አስገራሚ ብቃት አላቸው የምንላቸው ተጫዋቾች ቢያንስ አንድ ወር እና ከዛ በላይ በጉዳት ምክንያት አቷቸውም ጭምር ነው። ስለዚህ ጉዳት የአርሰናል ስጋት ሊሆን ይችላል ወይ? ውድድሩ በጣም እየተደራረበ ተጫዋቾች የድካም ስሜት ውስጥ ሲገቡ እንዲህ ያለው ጉዳት ዋጋ ሊያስከፍለው ይችላል። እሱ ሌላ ጥያቄ ነው። እስካሁን ግን አሁን የጠቀስናቸው ተጫዋቾች ቢያንስ አንድ ወር ቢበዛ ደግሞ ከዛ በላይ ለምሳሌ ከሀቨርትስ በጣም ረጅም ጊዜ ነው የተጎዳው። ኦገስት ላይ ተጎዳ፣ እስካሁን ድረስ ወደ ሜዳ አልተመለሰም። እንደዚህ ያሉ ጉዳቶችንም ጭምር እያስተናገደ ነው። በእሱ በአርሰናልና በማንቸስተር ሲቲ፣ በእሱ በአርሰናልና በሊቨርፑል መካከል በጣም ሰፊ የሚባል ልዩነት እየተፈጠረ ያለው ይህንን ደግሞ እንደገና ስናነሳ በዘንድሮ የውድድር ዓመት የመጀመሪያዎቹ አስር ጨዋታዎች ለአርሰናል ፈታኝ የሆኑትን ያህል ለሊቨርፑል ፈታኝ አልነበሩም። ከአርሰናል ባነሰ ፈታኝ ጨዋታዎች ውስጥ አልፈው እነ ሊቨርፑል ከአርሰናል ሰባት ነጥብ ሲያንሱ በጣም ፈታኝ አጀማመር ነው የሚጀምረው የተባለው አርሰናል የደረጃ ሰንጠረዡ መሪ ነው። የአርሰናልና የዩናይትድ አጀማመር ነው ፈታኝ የነበረው። ስለዚህ እነዚህ አይነት ክለቦች ፈተናውን ሲያልፉ በተለይ አርሰናል ፈተናውን በጣም በጣም በተዋጣ መንገድ ምናልባትም በሚያስደነግጥ የቁጥር መረጃ ጭምር ሲወጣና ሲያልፈው እነሱ አቃታቸው። ይሄ ሁሉ ለአርሰናል ኤክስትራ አድቫንቴጅ ይሰጠዋል። በነገ ፕሮግራማችን ላይ በጣም በእርግጠኝነት የምንነግራችሁ መጪዎቹ ቀናት የነገና የከነገ ወዲያ እንደውም ከዛም ሳምንት የሚደረጉት ጨዋታዎች ከኢንተርናሽናል ብሬኩ በፊት ሁለት ሁለት የፕሪሚየር ሊግ ጨዋታዎች አሉ። እነዚህ የአርሰናልን አጠቃላይ ነገር በደንብ የሚያመቻችሁ እንደሆነ አሪፍ ስሌቶችን ይዘን ደግሞ መተን እንነግራችኋለን። ግን ይሄ የመሆን እድሉ በጣም እጅግ በጣም ከምታስቡት በላይ ሰፊ ነው። ነው ስለዚህ ከዚህ ስንነሳ አሁን ማንቸስተር ዩናይትድ እንዳርሰናል ሁሉ በጣም ፈታኝ የሚባለውን የመጀመሪያዎቹ ዘጠኝ ጨዋታዎች የመጀመሪያዎቹ አስር ጨዋታዎች በቃ በተሻለ ውጤት ከአምናው ተሻሽሏል ከአምናው የመሻሻል ነገር አሳይቷል፣ በምንለው መጠን ማንቸስተር ዩናይትድ የተሻለ እየሄደ ነው። ነገር ግን ማንቸስተር ዩናይትድ ቤት ውስጥ ትሬቶች አሉ፣ ስጋቶች አሉ። አንደኛው ትሬት ይህንኑ ኮንሲስተንሲውን ይዞት ይዘልቃሉ ነው። ሁለተኛው ትሬት በአፍሪካ ዋንጫ ምክንያት የዘንድሮ የውድድር ዓመት የማን ዩናይትድ ድምቀት የሆኑት እንደነ አማዲያሎ፣ እንደነ ብሪያን ኤምፔሞ፣ እንደነ ማዝራዊ አይነት ተጫዋቾች ከአሰልጣኙ ጋር አብረው አይዘልቁም። እነዚህ እነዚህ ነገሮች ሊያሳሱት ይችላሉ ነው ስለዚህ ማንቸስተር ሲቲ በደንብ ማሰብ መቻል አለበት። በተለይ የማንቸስተር ሲቲ ቀጣይ ሁለት ጨዋታዎች ከበርንመዝና ከሊቨርፑል ጋር ናቸው። ሊቨርፑል በደንብ ማሰብ አለበት። የሊቨርፑል ቀጣይ ሁለት ጨዋታዎች ከአስቶን ቪላና ከማንቸስተር ሲቲ ጋር ናቸው። የእነዚህ እርስ በርስ መገናኘት እርስ በርሳቸው በሚያደርጉት ጨዋታ የሚመዘገበው ውጤት ተወደደም ተጠላም አርሰናል የራሱን ጨዋታ በርንሌንና እና ሰንደርላንድን እስካሸነፈ ድረስ የሚጠቅመው ነው የሚሆነው። እሱን በነገ ፕሮግራማችን ላይ በዝርዝር እናየዋለን። ዘንድሮ ግን የፕሪሚየር ሊጉን ዋንጫ ለማሸነፍ ሰማንያ አምስት እና ከዛ ትንሽ ከፍ ያሉ ነጥቦች ለአርሰናልም ሆነ ለሌሎቹ ክለቦች በጣም እጅግ በጣም በቂ ነው ተብሏል። በሀሳቡ መስማማት እንዲሁም አለመስማማት ትችላላችሁ። የተነሱትን ሀሳቦች በተመለከተ ግን ስሜቶቻችሁን ብታጋሩን እጅግ በጣም ደስ ይለናል። አብራችሁን ስለነበራችሁ በጣም እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለናንተ ይሁን። ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኖት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። በእናንተ ምክንያትና እገዛ እየበዛን ስለሆነ እናንተን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ